ሰበር መረጃ ህውሃት ውጊያ መጀመሩ ተገለጸ። ህውሃት በአፋር ክልል ወሰው ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንም በሞርታር በመደብደብ ተኩሱ መክፈቱ ነው የተገለጸው። በዚህ ጉዳይ የአፋር ብሔራዊ ክልላዊ መንግስትና አቶ ጌታቸው ረዳ በማስጠንቀቂያ መልእክታቸው ምን አሉ? ይህ የህውሀት ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም አሻፈሬን በማለት ግጭቱን አስከትሏል ብለዋል። የህወሀት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት ዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን ሲል የአፋር ብሔራዊ ክልላዊ መንግስት ጥብቅ መልእክቱን አስተላልፈዋል። አቶ ጌታቸው ረዳ በበኩላቸው ኋላቀር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር ትንኮሳዎችን ፈጽሟል ያለ ሲሆን ይህንን የአዛዡንና ጌታውን ሻቢያ አጀንዳ ለማስፈጸም እየተደረገ ነው ብለዋል። አቶ ጌታቸው ረዳ አክሎም ኋላቀር ቡድን ሲሉ የጠቀሱት የህወሀት አመራር የፕሪቶሪያ ስምምነትን ለመቅደድ ሁሉንም አይነት ትንኮሳ ቢፈጽምም የፌዴራል መንግስት ያጸፋ ምላሽ ከመስጠት ተቆጥባልም ብለዋል። ታዲያ በአፋር ክልል በኩል በፌዴራል መንግስት ላይ የተደረገውን ትንኮ ሳ ጀነራል ፍሳሃ ማንጁስ እና ጀነራል ዮናስ መዲድ ናቸው የመሩት። ማቆም ያለባቸውም እነሱ ናቸው ሲሉም አሳስበዋል። በጎቻችን ታርደው ፈርጠው እንደንቧይ ቤታችን ተቃጥሎ ቆመን አመድ ላይ ወንድም አልቆ ጠፍቶ የሚያወያይ ታረቁ ይሉናል። ጠቅላይ ውስጥ በህውሀት ድንገተኛ ጥቃት ምን አሉ? ትናንት ከምሽቱ አራት ሰዓት ገደማ መንግስታችን፣ ምንም አይነት የውጊያ ጥርጣሬ ስላልነበረው ሁለት የካርጎ ኤርክራፍት ሙሉ አዲሱን የተለወጠውን ገንዘብ ወደ መቀሌ ልከን የተቀየረውን አሮጌ ለማምጣት ከምሽቱ አራት ሰዓት እስከ አራት ሰዓት ተኩል ሁለት የኢትዮጵያ አየር መንገድ አውሮፕላኖች መቀሌ ይገኙ ነበር። ምንም አይነት የጦርነት ድባብ ያለ እንኳ ቢሆንም በገዛ ሰራዊቱ ላይ ይህን መሰል ጥቃት ይሰነዝራል የሚል የእብደት እሳቤ አልታሰበም። ይሁንና በመቀሌ የመብራት ቅርንጫፍ የሚገኙ አንዳንድ ሰራተኞች በመጠቀም መብራት እንዲጠፋ በማድረግ ቴሌኮም እንዲጠፋ በማድረግ ዛሬ በነበረው እንቅስቃሴ በየቦታው መንገድ እንዲዘጋና ሰራዊቱ ከአንድ ስፍራ ወደ አንድ ስፍራ ሄዶ ራሱን መከላከል እንዳይችል ለማድረግ ይህ ከሃዲ ኃይል ከፍተኛ ጥረት አድርጓል፣ እኩይ ተግባራትን ፈጽሟል። ይሁን እንጂ የትግራይ ህዝብ የጠበቀውን አብሮት ያረሰውን አብሮት ያንበጣ መንጋ የተከላከለውን የሚያቀውን ጦር ላለማስጠቃት ያደረገው እጅግ የሚያኮራ ተግባር በህዝባችን እንድንኮራና እንድናመሰግነው አስገድዶናል። የትግራይ ሚሊሻና ልዩ ኃይል በዚህ ፍትሐዊ ባልሆነ ጦርነት ወገን በወገን ላይ ወንድም በወንድሙ ላይ የሚከፍተው ጦርነት ተገቢ አይደለም በማለት ላለመዋጋት ጥረት ከማድረጉም በተጨማሪ ወደሚመቸው አጎራባች ክልሎች በመሸሽ ከጦርነት ውስጥ ራሱን ለማግለል ከፍተኛ ጥረት አድርጓል። ይህ ሊጠናከር የሚገባ የእርስ በርሱን ውጊያ ለመቀነስ ሳያቅ ተገዶ የአንድን አንጃ ቡድን ፍላጎት ለማሳካት ሕይወቱን እንዲማገድ የተገደደው ኃይል ሊወስድ የሚገባው እርምጃ ነው። ከዚህ በተጨማሪ የአማራ ህዝብና የአማራ ሚሊሻ፣ የአማራ ክልል ልዩ ኃይል በአንዳንድ የአማራ ክልል ላይ የተሰነዘሩ ጥቃቶችን እጅግ በሚያስደንቅ ጀግንነት በመከላከል ይህ ኃይል ያሻውን የመንሰራፋት የመስፋፋት ፍላጎት በመግታት ከመከላከያ ሰራዊት ጋር በመቀናጀት የጦርነቱን ፍላጎት ባለበት መግታት ብቻ ሳይሆን አስፈላጊ አስፈላጊ ቦታዎችን ለመቆጣጠር ችሏል። ከዚህ በተጨማሪ ከመላ ህዝባችን ዛሬ የነበረው ግብረመልስና ድጋፍ የሞራል ድጋፍ፣ የሀሳብ ድጋፍ መንግስታችን በታላቅ ክብር የሚመለከተው መሆኑን እየገለጽኩ ለመላ ኢትዮጵያ ህዝብ ይህ ሁኔታ የማናቃቸውን ጀግኖች የፈጠረ ይህ ሁኔታ ዛሬም ኢትዮጵያ ለዓላማቸው፣ ለመለያቸው፣ ለባንዲራቸው፣ ለሀገራቸው እንዲሁም ለህዝባቸው የሚዋደቁ ለማመን የሚቸግሩ ጀግንነት የሚፈጽሙ የሰራዊት አባላት እንዳላት ማረጋገጥ ችለናል። ሳንቸው ቀጥል። ሰላም ሞጣ። ያንተ ጡንቻ ነው። ይሄ ነው የራስ ነው። ልብ አለ አዎ ልብስ እንዴት ነው ነህ? ልብ አለ። ልብም እንደዛ ነው፣ እንደ ጡንቻ ነው፣ እንደ ጡንቻ ነው። ዝግ ነው። አረ እንደው ተወኝ ወንድም እንዳብያ አመድ። አሁን ይሄን መቶ ኪሎ ሜትር በውጭ አንድ መድፍ ሲፈነዳ ምትሮት ሰው ይሄን ቀጥ። ለማንኛውም ያንተ ጡንቻ ተው፣ ዋናው ልብ ነው። የኛ ምንም ጡንቻ ልብ ነው። ቀጥል ቀጥል ሁሉ ሁሉ ሁሉ ፈጣሪ ጡንቻህን ባዳበርክ ቁጥር አእምሮ እያነሰ ነው የሚሄደው። ብዙ ጊዜ ጡንቻ ያላቸው ሰዎች መሳኛቸውን አእምሯቸው ክሪም ነው የሚያስለው ነው

ቦታ ቀራዲዮ ስለገዱ እንዲህ ብሏል። ቲም ለማ ቲም ገዱ፣ አሁን ገዱ ችግኝ ጠባቂ ሰውዬ የሞተ በአማራ ላይ እየተጫነ መሃይም ቲም ለማ ቲም ገዱ ሲባል አይገርማቸው? ቲም ገዱ የአማራው ማለት ነው። ያ ሁሉ ዶክተር ባለበት አማራ ቲም ገዱ የሚባል ገዱ የሚባል ማይ ኔም ኢዝ ገዱ፣ አንዳርጋቸው አይ ኬም ፍሮም አማራ ክልል፣ አም አውትሳይድ ሚኒስትር ያለ ሰውዬ እኮ በእውነት በእውነት ይሄ ውሸት ጥላቻ እንዳይመስላችሁ ራሱ ያለውን ሀፍትሽ ጦርነቱ ታቅደውን የተሰራው እያለ ነው። አድምጠነው እንመለስ። ደስ ወረደ ወደ ራያ አካባቢ ተንቀሳቅሶ ሄዶ እንደነበረ ምናምን ሰምተናል። እና የሞርታርም ምናምንም የተወሰነ ኃይል ከባድ መሳሪያ፣ ረጅም ርቀት የሚሄድ መሳሪያ ወዘተረፈ ስጡን ብለው ጥያቄ አቅርበዋል። በዛ መሰረት ረዥም ርቀት ሊሄድ የሚችል አሁን ከያዟቸው የነፍሰኮፍ የተሻለ የቡድን መሳሪያዎች በርከት አድርጎ አብይ አህመድ ይሄ ሀራ መሬት ላይ አለው ለሚለው ለህወሀት ታጣቂ ይሰጠዋል። መሳሪያ ይሰጣቸዋል። በዛ መሳሪያ ተጠቅመው የህወሀት ሰዎች ካምፕ ያሉበት ካምፕ ላይ በረዥም ርቀት መሳሪያ ጥቃት ፈጸሙ። የጦርነት መጀመሪያ እንዲሆን ነው ታቅዶ ነው የተሰራው። የቲፒኤፍ ጦር ያለበት ካምፕ ላይ ጥቃት ከተሰነዘረበት በኋላ ወደ ጥቃት ሰንዘሪዎቹ የማጥቃት እርምጃ ሲወስድ፣ ይሄ ምንድነው? ቲፒኤፍ ነው ምናምን ብሎ እራሱን የሚጠራው ነጻ መሬት ወዘተረፈ ሲል የነበረው ኃይል የብልጽግና ኃይል ድረስልን የሚል መግለጫ ወጣል። በጣም የሚገርመው ኢትዮጵያ ውስጥ አብይ አህመድን እስከደገፍክ ድረስ ጫካ ገብተህ ታጣቂ ሆነህ የሚሰጥህን መሳሪያ እየተደገፍክ ስብሪ ትወስዳለህ፣ ከመደበኛ ውጭ መከላከያ ምናምን ከሚለው ውጭ ማለት ነው። አሁን የቲፔሌ ፋይል እኮ እነ ጻድቃን አዲስ አበባ ቁጭ ብለው የሚመሩት ጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍም አለው፣ የፖለቲካ ክንፍም አለው። እያደረጉ ያሉት እኮ ይህንን ነው። አሁን የነጻድቃን ጦር እነሱ ምርጫ እናደርጋለን ብለው ሀገር ውስጥ የምርጫ ፓርቲ እንሆናለን ብለው ይንቀሳቀሳሉ። ኢን ሚን ታይም፣ በተመሳሳይ ሁኔታ አካ የተደራጀ ኃይል ሀራ ምድር ምናምን ብለው ያደራጁት አካል ወታደራዊ ጥቃት እንዲፈጽም ትእዛዝ ተሰጥቶ ከዛ መግለጫ አውጥቶ ኑ ተባበሩን፣ የፌዴራሉ ኃይል አልቃይ ግባና ያግዘን ብለው ጥሪ ያቀረቡ አሁን ፖለቲካውንም ምኑንም ድንቁርና ውስጥ ስላሉ ነው እንጂ፣ ዓለም አቀፉ ማህበረሰብ እኮ ይታዘባል። የኢትዮጵያ ሕዝብ ይህንን እኮ ያያል። ስለዚህ ጦርነቱ ፕሮክሲ፣ ልክ በሁለት የትግራይ ኃይሎች መካከል የተደረገ የሚል ቅርጽ እንዲህ ስለፈለጉ ያችን ለማስያዝ ይሞክራሉ እንጂ የለየለት ውጊያ በአብይ አህመድ አገዛዝና በቲፔሌፍ መካከል ነው። ዛሬም የተተኳኮሱት ሁለቱ ናቸው። ያ ስብስብ የእነ አብይ አህመድ በእነ አብይ አህመድ በእነ ጻድቃን በኩል የሚመሩ ስብስብ ስለሆነ ሰው ምን ተፈጠረ? ተኮሱ፣ የህዋት ካምፕ ላይ ጉዳት አደረሱ፣ አንድ ሰው ሁለት ሰው ሞተ። ከዛ ባጸፋ በላሹ ሀራ መሬት ብሎ ሄዶ ሰፍሮ የነበረበትን ቦታ በደቂቃ ውጊያ ጠራርገው አካባቢውን ተቆጣጥረው ያንን አካባቢ ጥሎ ተሰዶ እያለቀሰ ነው። እዛ ሁኖ መመከት አልቻለም። አንዳንዶቹ አፋር ክልል ውስጥ ገብቶን የተቆጣጠረው በሚል ቲፒኤልኤፍ አፋር ክልል ውስጥ እንዴት የአፋር ቀጠና ውስጥ ገባ ይላል ማለት ነው። ያኛው ሀራ ነፃ መሬት ምናምን ብሎ አፋር ምድር ውስጥ ምን ያደርጋበት? ፌር ፕሌይ ከሆነ የምጣና ትግራይ ውስጥ ሆኖ ለምን አይዋጋም? ነፃ መሬት ከፈጠረ ለምን ትግራይ ውስጥ አይፈጥርም? ሰው አፋር ተቀምጦ እዛ በተወንጫፊ አጥቅቶ ምናምን እቀመጣለው ሲል ተሻግሮ ሂዶ አጠቃው ከሆነ እንዴት አድርገ ነው በግልባጩ ይሄኛውን ይሄኛውን እያልክ እያወዳደርክ ልትወቅስ የምትችለው? ኦህዴት የሚያስባቸው ነገሮች ሁሉ ተሽፈውበታል። ግልጽ ነው። ጦርነቱ በሁለት የትግራይ ወታደራዊ ኃይሎች መካከል የተካሄደ ጦርነትም አይደለም። እነ ብርሃኑ ጁላ በነ ጻድቃን በኩል ትእዛዝ ሰጥተው ጦርነት እንዲጀመር የሚያሰኝ ተጀመረ የሚያሰኝ ውጊያ እንዲከፈት አደረጉ። በደቂቃ ኦፕሬሽን ውስጥ ጠራርጎ ቀጠናውን ተቆጣጠረው። ስለዚህ ያዋጣናል ካሉ፣ ሌሊቱንም ነገንም በይፋ ጦርነቱን ይገፉበታል ይሄ ሁኔታ አያዋጣንም ካሉ ደግሞ ፍሬን ይዙና ደግሞ ምቹ ቀን ይጠብቃሉ ማለት ነው። ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ እንዲመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።